ከእሷ ጋር ማ ቆየን፣ እኮ እዛ ትምህርት ቤት ነው የተገናኘነው። ስትስተማር ነው የተገናኛችሁ? ግነት ሸጋ ነው ሙት። እንዲሁ ሸጋ ርጋለ ሙት። እንዲ እኔንም ለወግ ማድረግ አበቃኸኝ ሙት። እንዲ እንዳከበርኸኝ እግዚአብሔር ያክብርህ ሙት። አሜን፣ አሜን። እርስን ፍለጋኩ እንዲሁም ከትምህርት ቤት ከወጣም በኋላ ሶስት አራት አመት ሆኖናል ወይ መድኒ እንዲ አንተ እየኔ እኮ እንዲው እሙት እንዲው በቃ ያረስቻት እንደሞት ቻይቻት በቃ ተቻት ነበር እኮ እንዲው ለካሷ እንዲው እንዲው የቤተሰብ ፍቅር እንዲህ እንትን ይላት ነው ወይ እሙት እንዲው ይኸውልህ አንድ ነገር ልንገር ይሄን ይልኝ እኔ ደግሞ አንቱ አትበለኝ አንተው ገና ወጣት ነው እኔ ደግሞ ማክበር በአንቱት አይደለም ማክበር በልብ ነው እሙት አንተ አባቴ ብለህ እኔን ስታከብረኝ እንጂ አንቱ እያለህ ብታጓርደኝ እኔ ምን ያደርግልኛል? እና ምን ልልህ ፈልጌ ነው፣ አንቱ በማለት አትሳቀቀ እሙት፣ አንተ በለኝ። እኔ አባትህ ነኝ። ተዚህ በኋላ አንተን እና ልጄን እኩል ለማያችሁ አልጀችሁም ሁሉ እና እንዲያ ነው። ይኸውልህ ደግሞ አንድ ነገር ሳልነግር እሙት፣ ይኸውልህ እዚህ ሰፈር ሰው እንዲህ እንዲ እንዲ አድርጎ ነው። አንተ እንዳለ አይሆን ሰሞን፣ ይኸውልህ ባንድ ቀን በሁለት ቀን ሰውነት ያለቀ እሙት

ራሳችሁን ጠብቁ። ያለበለዚያ እንዴት መሰለኝ የኔ ልጅ ካልሆነም የቡዳ መድኃኒት ነው የማስርላችሁ። አባታችሁ እሱ ነገር አልቀረም። የኛ ሰው ክፉ ነው። አንዴ ታየህ መርዙ ነው። አሁን የዚህ ሰፈር ሰው ቅናቱ መከራ ነው። የኔ ልጅ ላገባይ የኔ ልጅ ጮኛ ይዛ ለመጣች ጊዜ እንዲህ እንዲህ ተንገብግቧል። ጎረቤቶች ራሱ እንዴት አድርጎ እንደሚያወዱ እዱ ያቸው እዱ አፈር በበላችሁ ነው አሁን አንቺ

ምላስ እንግዲህ ጀመረች። አውሩ፣ እሱ አስቸጋሪ ነው። ይኸውልሽ ደግሞ አንድ ነገር ልንገርሽ፣ እሙች። ሳልነግሪያችሁ እሱን እንኳን ነግሪዋለሁ። ተዚህ ቤት እንዳይወጡ፣ እሙች፣ ተዚህ ቤት እንዳይወጡ። የዚህ ሰፈር ሰው ገና ተመምጣቷ ጀምሮ እንግዲህ እንዲህ አድርጎት ሲያየቴ ነበር። ይበላታል፣ ቡዳ ይኸውልሽ፣ እንዳለ ቡዳ ህዝብ ነው እሙች

ዋቆ መሆ ሁላችሁ እንዳልኳችሁ ነው። ዞሮ ግን ራሳችሁን ጠብቆ እንሞት። አንተ ብዙ ነገር አውርቻለሁ እና አሁን በሉ ተነሱ፣ ቁርስ እንብላ። በባዶ ወዳችሁ እንዲህ በነገር ጠመድኳቸው። አች ማንያ

እና እንዴት የዳምጤ ግቢ ምንድን ነው? ከዚህ በፊት ዘወብ ገብቼበት አላውቅም። እና ምን ልታደርግ ነው ዛሬ የመጣ? ኧረ እሱ ደህና ድርክ ግን፣ ደህና ነኝ። እንዴት ነው ፍቅሩ? የምን ፍቅር? የልጆቹ ነው ደምቴ። እንዴት? የለም አትገባም፣ እሞት አትገባም፣ አላስገባም። አሁን ልጄን ምትቼ ልታይ ነው የመጣህ?

ውጭ አገር ነው። ውጭ ሀገር ነው። እንደዛ ነው። እንደዛ ነው ያረጋት ዝም ብሎ እንደዛ ነው አታለ በቃ ቆይ፣ እንዴት እኛ ምጥን ትህት ምን ምን ሀገር ፈልገና ምጥን በእጁ ስናስገባለት እንዴት ከፍላችሁ ይላል። ይሄስ ምን ወገረ ነው? ይከፋል። ይሄ ሰው ይጣለኛ። ቆይ እስቲ እኔ ልሄድለትና እንትን የሚል ተሆነ ተዚያ በኋላ ውርድ ተራሲ በቃ ከፍ አይተው ረይ ሰው ይው ከፍቶኛል። ሙት ሙት ሙት እንሞት ከፍታ አይ ክፍሀ እንትን ማን እንደት የምን ይከፍታል? የእሱ ልጅ የእኔ ልጅ ናት ብዬሽ አብሬ ጉልም ምን አላልኩም። በመሙ ጊዜ እውነትህን ነው እውነትህን ነው ዛሬ ውጣ ክፈል ሲለኝ እ ምን ልበል ወራ ቶ- እሱ የቅማት ያዝበት ዝም ብሎ ሆዱ ቡቡ ነው ባዶ ነው ሆዱ ታፉ ላይ ዝም ብሎ መናገር መናገር መናገር ነው እንጂ ሆዱ እኮ ባዶ ነው። ልሙት ባዶ ነው። ባዶ እንደሆነማ ያስታውቃል ሰውዬው አሉ ሆዱ ባዶ ነው። አዎ እ- አብረን ልኝ ሆን አንተ

ምተናጎል በሮ ወጣ። ከዚያ በኋላ ጠፈኝ። ምን ያድርጉ ነው? ምን እንዲሁ ላይ አሳልፎኝ አሳልፎኝ ነው የሚሆን ብሎ ወይ አንተ ወይ ይዘሃው ደግሞ፣ እኔ መጣለሁ። ወደ ቤት ዝለቅ እንዲያስታገኝ በል፣ ደህና ዋል። አይ እንደምን ምን ያለ ልጅ እንዲሁ ሮክ ዳም ጥዩ አይ ሰው ያመመው። አይ እንዲሁ ህመም ሲመጣ እኮ ወይ ሀዘንን ወይ ደስታን ተከትሎ ወይኔ